ስለ ገንዘብ በሰራሁት ቪዲዮ ላይ ይህንን ኮመንት አይቼ ነው እና ለምን አንድ ቪዲዮ አልሰራም ብዬ ነው። በጣም ይጠቅማቸዋል። ስሙት እግዚአብሔር እንዴት እንዳስተማሪ ማለት ነው ስለ ገንዘብ እና ሕይወቴን እንዴት እንዳቀለለልኝ ልነግራቸው አልችልም። ስለ ገንዘብ ያለኝን አመለካከት ከቀየርኩኝ በኋላ በደንብ ከተማርኩት በኋላ በጣም በጣም ቀላል ነው። መጽሐፍ ቅዱስ እንደዚህ ይላል፣ ለሁለት ጌቶች መገዛት አትችሉም ይላል ለጌታና ለገንዘብ። ሌላ ቦታ ላይ ደግሞ እንደዚሁ ኢየሱስ ክርስቶስ ምን ብሎ ነበረ? አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ ሌላው ይጨመርላችኋል። እዚህ እኛ ክርስቲያኖች እንከተልና ወይንም ደግሞ እናሳደድ የሚገባን ገንዘብ ሳይሆን የእግዚአብሔርን መንግስት ነው ማለት ነው። እርግጠኛ ነኝ ይሄንን ብዙ ጊዜ ተሰብከኗል እናውቃለን ምንድን ነው የሚስጥሩ ልትሉኝ ነው አይደለ ልንገራችሁ ለሁለት ጌቶች መገዛት የሚቻለው ማንም የለም አንዱን ይጠላል ሁለተኛውንም ደግሞ ይወዳል አንዱን ይጠጋል ሁለተኛውንም ደግሞ ይንቃል ለእግዚአብሔርና ለገንዘብ መገዛት አትችሉም አለ ኢየሱስ ክርስቶስ ገንዘብ ጌታ ሆኖ ሊገዛ ይችላል ማለት ነው። ሁሉም ለገንዘብ ይገዛል ይላል ጠቢቡ ሰለሞን። ኢየሱስ ክርስቶስ ደግሞ ለሁለት ጌቶች መገዛት አትችሉም ይላል። ጳውሎስ ደግሞ ለጢሞቴዎስ እንደዚህ ይለዋል፣ ደስም እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው ይላል። ስለዚህ ደስ እንዲለን የሚሰጠን ማን ነው? እግዚአብሔር ነው ማለት ነው። የተፈጠር ነው ለገንዘብ ሳይሆን ለእግዚአብሔር ነው። በቃ ገንዘብ አያስፈልግም ማለት ነው? ያለ ገንዘብ የሰው ልጅ መኖሩ ይችላል ማለት ነው ወይ ብላችሁ ልትጠይቁ ትችላላችሁ። ያንን አይደለም እያልኩ ያለሁት፣ ገንዘቡ እናንተን መከተል ይጀምራል ማለት ነው። እናንተ ገንዘብን ማሳደር ታቆሙና ገንዘብ እናንተን መከተል ይጀምራል ማለት ነው። ወደ ገንዘብ መመልከትን አቁማችሁ ወደ እግዚአብሔር መመልከት ስትጀምሩ፣ ከገንዘብ መጠበቅን አቁማችሁ እግዚአብሔርን መጠበቅ ስትጀምሩ ገንዘብን እንደ ሁሉ መልስ አድርጋችሁ ማየት ስታቆሙ፣ ሌሊትና ቀን እንዴት አድርጋችሁ ገንዘብን መስራት ያለባችሁ ማውጠንጠን፣ ማሰብ ማሰላሰል አቁማችሁ፣ የእግዚአብሔርን ቃል ማሰብ ማሰላሰል፣ ወደ እግዚአብሔር ትኩረታችሁን ስታደርጉ፣ ወደ እግዚአብሔር ሁለንተናችሁን ስትሰጡ ሁሉ ነገር ሙሉ ነው የሚሆነው። ገንዘብ ስላላችሁ ትኖራላችሁ ማለት አይደለም። እግዚአብሔር ስላላችሁ ነው የምትኖሩት። ገንዘብ አያድናችሁም፣ እግዚአብሔር ነው የሚያድናችሁ። ገንዘብ የዘላለም ሕይወትን አይሰጣችሁም፣ ኢየሱስ ክርስቶስ ነው የዘላለም ሕይወትን የሚሰጣችሁ። ገንዘብ ምድራዊ ነው፣ እግዚአብሔር ደግሞ ዘላለማዊ ነው። ገንዘብ ስራችሁን አይባርክላችሁም። እግዚአብሔር ነው ስራችሁን የሚባርክላችሁ። የልባችሁን መሻት የሚሰጥ እግዚአብሔር ነው እንጂ ገንዘብ የልባችሁን መሻት አይሰጣችሁም። እግዚአብሔር ባለጠጋ ያደርጋል፣ ገንዘብ ግን ባለጠጋ አያደርግም። እግዚአብሔር ነው ባለጠጋ የሚያደርገው። ገንዘብን ማሳደድ አቁመን በእግዚአብሔር ስር ስንቀመጥ እረፍት አለው። በጣም ትልቅ ልዩነት ነው ያለው። በሚቀጥለው ቪዲዮ ደግሞ እንዴት አድርገን ነው እግዚአብሔር የሰጠንን መክሊታችንን መልትፕላይ ማድረግ የምንችለው እንዴት ነው፣ ስራችን ላይ መባረክ የምንችለው የሚለውን ደግሞ ይህንን ይዜላችሁ ደግሞ እመጣለሁ። ተባረኩልኝ። እወዳቸዋለሁ። በአይ